ጤና ይስጥልኛ። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ተመልካቾቻችን፣ ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁን ዜና ይዘን ቀርበናል። ከዜናዎቹ ጋር እመቤቱ ነኛው አብራችሁ ኑኑ። በተፈጠረላቸው የስራ እድል ተጠቃሚ መሆናቸውን በጎንደር ከተማ አስተዳደር ስራ እድል የተፈጠረላቸው ወጣቶች ተናገሩ። ለወጣቶቹ የስራ እድል ፈጠራ ትኩረት ሰጥቶ እንደሚሰራ የከተማ አስተዳደሩ ስራና ስልጠና መምሪያ አስታውቋል። ማህደር አድማሴ ዝርዝር ዘገባ አላት። የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ስራ ፈላጊዎችን አደራጅቶ ወደ ስራ በማስገባት የተለያዩ ምርቶችን አምርተው ተጠቃሚ እንዲሆኑ እያደረገ ይገኛል። መምሪያው ያደራጃቸው ወጣቶች በስራቸው ውጤታማ ሆነው ለሌሎች የስራ እድል መፍጠር መቻላቸውን ቅኝት ባደረግንበት ማራኪ ክፍለ ከተማ ላይ የስራ እድል የተፈጠረላቸው ወጣቶች እንዲህ ይናገራሉ። አበበ ኪዴ ይባላለሁ አበበና ህይወት ጓደኞቻቸው በሚል በማህበር ተራሽሰን ይሄው ስራ ጀምረናል። ቴራዞ በማምረት ባዞላ ግራናይት እና ማርብል በሚል የስራ ሁኔታ እየሰራን ነው። ከህይወቴ ካለኝ ህይወት ደግሞ የተሻለ ነገር ነው ያለው። አሁን ወንዶች 12 ሰራተኛ አለን፣ ሴት 14 አለን። አብራማል ይባላሉ በህብረት እንደገ የሚል ነው ማህበራ። መጀመሪያ ላይ ተቀጥረን ነበር የምሰራ። ከዛ ተደራጅተን ሶስታችን በመነጋገር የራሳችን ለመስራት ወሰን ከዛም ጀምረን አመቱ ነው እና ለራሳችን አሁን ያስተናገርነ ነው። በደንብ ራሳችን ችለን ያደርነ ነው። ከቤተሰብ ነፃ ወተን ከፍተኛው እስከ ጃና ሞራ እንልካለን። በዚህ ደግሞ እስከ መተማ ሼዲ ድረስ እንልካለን። በዚህ በታች ደግሞ እስከ ኦመራ ድረስ እንካለን። በጎንደር ከተማ አስተዳደር የማራኪ ክፍለ ከተማ ስራና ስልጠና ጽህፈት ቤት የቁጥር አንድ ማዕከል ቡድን መሪ ነጋ ዮሐንስ ስራ ፈላጊዎችን በማደራጀት የተሰራው ስራ ውጤታማ መሆኑን አንስተው ወደ ኢንቨስትመንት የማሸጋገር ተግባር መከናወኑን ገልጸዋል። በ2017 ዓ ም እንደ ማዕከል 5240 አካባቢ ስራ እድል ፈጥረናል። እንግዲህ እኛ ከምናደራጃቸው ወጣቶች ውስጥ አሁን ወደ ኢንቨስትመንት የተሸጋገሩ እና ሌሎችም ወጣቶች ሰፋፊ የሆነ በስራቸው የስራ እድል እየፈጠሩ የሚገኙበት ሁኔታ ነው ያለው። የጎንደር ከተማ ስራና ስልጠና መምሪያ ተወካይ ኃላፊ አካል የጸጋዬ ባለፈው አመት ከ49 ሺ በላይ የስራ እድል መፈጠር መቻሉን አስታውሰው በተያያዘው በጀት አመት ተግባሩን አጠናክረው እንደሚቀጥሉ ጠቁመዋል። አጠቃላይ በ2017 ዓ.ም የተፈጠረው የስራ እድል በአምስት የስራ መስኮች ናቸው የተፈጠሩት። በድምሩ ከ490 በላይ ስራ እድል ለመፍጠር ጥረት ተደርጓል። በ2018 ዓመተ ምህረት በስፋት መደገፍ የሚገባቸው ቢዝነሶቹንም እኛ እንደግፋለን። አይዲያው ብቻ ክሬት አድርጎ ቢዝነስ ፕላን አዘጋጅቶ አዋጭነቱ አረጋግጦ እስከመጣ ድረስ እኛ ለመደገፍ ዝግጁ ነን። 350 ሚሊዮን ብር የብድር አገልግሎት በማዘጋጀት በዚህ አመት ስፋት ያለው የስራ እድል እንደሚፈጥርም የጎንደር ከተማ ስራና ስልጠና መምሪያ አስታውቋል። በተፈጠረላቸው የስራ ዕድል ተጠቃሚ መሆናቸውን በጎንደር ከተማ በብሎኬት ምርትና በዶሮ ልማት ስራ ላይ የተሰማሩ ወጣቶች ገለጹ። የኢንተርፕራይዞችን ደረጃ ለማሻሻል እየሰራ መሆኑን የጎንደር ከተማ አስተዳደር ስራና ስልጠና መምሪያ አስታውቋል። ዳኒኤል ወርቄ በዚህ ጉዳይ ላይ ተጨማሪ ዘገባ አለው። ሀብታሙ ሰማው ከሁለት ጓደኞቹ ጋር በመሆን 36 ሺህ ብር ብድር በመውሰድ የቡልኬት ማምረት ስራ ጀመሩ። በ2014 ዓ.ም ምህረት የተጀመረው ስራ አሁን ላይ ተጨማሪ ለ17 ሰዎች የስራ እድል መፍጠር ይቻልና የገቢ አቅማቸውንም ማሳደግ ችለዋል። ካፒታላችንም የተመሰገነ ሆን ያን 36 ሺህ መልሰን የሁለት ዓመት ነው የተሰጠነው የነበረ መልሰን አሁን በገዛ ካፒታላችን እየተንቀሳቀስን ነው ያለው። ቋሚ 9 ሰራተኛ አለኝ። ጠቅላላ ሰራተኛው 17 ሰራተኛ ነው። አሁን የደረስንበት ካፒታል በጣም ግዙፍ ነው። ቤት እየሰራን ነው። አሁን የተሰደደ ሸድ ላይ እኛንን የሰራነ ያለን ይሄው ይሄን ያል ምርታለን። በቀላሉ ከ2 ሚሊዮን 500 ሺህ ያላነሰ ካፒታል ይኖራን ብለን ያስባል። ስራውን ከዚህ በላይ ለማሳደግ ጥረት እያደረጉ መሆኑን የጠቀሱት አቶ ሀብታሙ በቀጣይ በሌሎች የስራ ዘርፎችን በመሰማራት ራሳቸውንና የከተማውን ነዋሪ ተጠቃሚ ለማድረግ እንደሚሰሩ ይጠቅሳሉ። ብድሩ ያው ጠይቀናል፣ ፕሮሰስ ላይ ነው። አሁን ፍቃድ እያደስን ነው። ሁሉን ነገር ዋስትና እናቀረ አስይዞ ብለን አስይዘናል። ቀጣይ ይመቻችልናል ብለን እናምናለን። ለቀጣይ እቅዴ መንግስትን ጠይቄ ወይም ጠቃቅንን ጠይቄ ሰፊ ቦታ ተሰጥቶኝ አሳ ማርባት በሰፊው ለምን እዚሁ የአሳ ምርት ስለሌለ በስነ ስርዓት ሙያውም ስለነበረኝ ስላለኝ አሳ በሰፊው በገንዳ ምርቼ ህዝቡን ማዳረስ እቅዴ ይህ ነው። ሌላው በጎንደር ከተማ በዶሮ እርባታ ስራ የተሰማራው የማታው ተገኘ አምስቱ ነው የጀመሩት ስራ ውጤታማ እንዳደረጋቸው ያነሳሉ። ከጀመርኩ አንድ ዓመት ሁለት ወር ምናምን አካባቢ የሆነ ነው። እስካሁን ባለው ነገር አሪፍ ነው። እግዚአብሔር ይመስገን ጥሩ ያለ ነው፣ በእነሱ በኩልም ጥሩ ግዛ ነው እየተደረገልን ያለ። በዚህ በአንድ ዓመት ውስጥ የሸድም ተሰጥቶናል ብድር አገልግሎት እንድናገኝ ያው እርዳታ ብዙ ነገሮችን እያደረጉልን ነው ያው እስካሁን እኛ ወደ ብድሩ አልገባንም ግን ብዙ ነገሮችን አድርገውልናል። እነሱ ሙያዊ ድጋፍም ያው ከግብርና በጣም ነው እንትም ይልልና ለም የሆነ ነገር ሲሆን ወይ ደሮስ ነው የሆነ ነገር ሲሆን ግብርና ግብርናን ጠይቃቸው። ሁሉም ነገር በነጻ ነው በነገራችን ላይ። የጎንደር ከተማ አስተዳደር ስራና ስልጠና መምሪያ ተወካይ ኃላፊ አቶ አካሊ ጸጋዬ በ2017 በጀት ዓመት ከ2 ሺ በላይ ኢንተርፕራይዞችን ማደራጀት እንደተቻለ ገልጸዋል። መምሪያው ኢንተርፕራይዞች የሚገጥማቸውን ችግር በመፍታት ደረጃቸው ለማሳደግ እንደሚሰራም ተመላክቷል። ከተሸጋገሩ በኋላ ያው ተገቢ ድጋፍ እያገኙ አይደሉም። እሱም ገምግመናል። በከተማ አስተዳደር ደረጃ እንግዲህ በዚህ ዓመት በተቻለ መጠን ከተማ አስተዳደሩ ከሚመድበው በጀትን በተወሰነ መንገድ አቅርቦት ቀርቦላቸው ወደ ታዳጊ መካከለኛ የሚሸጋገሩ ኢንተርፕራይዞች ወደ ትልቅ ባለሀብትነት እንዲያድጉ የመደገፍ ስራ ይሰራል የሚል ነው። ኮሚትመንት ያለው በ2017 ዓ ም ከ320 ሚሊዮን ብር በላይ ብድር ለኢንተርፕራይዞች የተሰራጨበትና ሼዶች ተገንብተው ለወጣቶች መተላለፋቸውን ተወካይ ኃላፊው ገልጸዋል። በቀጣይም ለወጣቶች ተጠቃሚነት እየተሰራ ነው ተብሏል። ስራ ፈላጊ ቁጥር በየጊዜው እየጨመረ እየጨመረን እየመጣ የመጣው አሁን ወደ 6200 አካባቢ ደርሷል። አሁን በዚህ ዓመት ላይ የሰራ ነው ስራ በላይ ብድር ስርጭት በስፋት መስራት ይጠይቃል ማለት ነው በጣም አንድ በጣም ከልክ በላይ ገንዘብ አለን። ስለዚህ ያን ገንዘብ ተጠቅመን ማሰራጨት ይጠበቅብናል። ሁለተኛ በስፋት ሸድ መገንባት ይጠይቃል። ከተማ አስተዳደሩ ኢንተርፕራይዞችን የብድር ተጠቃሚ ለማድረግ ከገንዘብ አቅራቢ ተቋማት ጋር እየሰራ መሆኑ ተመላክቷል። ሴቶችን በሌማት ትሩፋት ተጠቃሚ ለማድረግ እየሰራ መሆኑን የጎንደር ከተማ አስተዳደር እንስሳትና ዓሳ ሀብት ልማት ተጠሪ ጽሕፈት ቤት ገለጸ። በንማነብ ማነብና በወተት ላም እርባታ ዘርፍ የተሰማሩ ወጣቶች የተሻለ ገቢ እያገኙ መሆኑንም ተናግረዋል። ማርታ አዱኛ ተጨማሪውን ትነግረናለች። ወይዘሮ አጀቡሽ ቸኮል የጎንደር ከተማ ነዋሪ ስትሆን የዩኒቨርሲቲ ትምህርቷን ጨርሳ በመንግስት መስሪያ ቤት ተቀጥራ ትሰራ ነበር። ይሁን እንጂ ከሌሎች ወጣቶች ጋር በማህበር በመደራጀት በወተት ሀብት ልማት የተሰማራችው ወይዘሮ አጀቡሽ መነሻቸው ሁለት ላሞች የነበሩ ቢሆንም አሁን ላይ ቁጥሩን ማሳደግ ችለዋል። ሁለት ላሞች ናቸው። እነሱን ይዘን ስንቆይ ሰፋ አድርገን መስራት እንዳለብን ስናስብ መንግስትን ቦታ ጠየቅን። ሶስት አባል ሆንን ጠየቅን። ይሄ ቦታ ተሰጠን እየሰራን ነው። ቦታውን ይሄንን ሸዱን ሰርተን እየሰራን ነው ማለት ነው። በዚህ ስራ አገባ በኋላ ላሞችን ጨምረናል። ተደራጅቶ መስራት የሚሽቱን ህልም ለማሳካት ወሳኝ መንገድ መሆኑን የምጠቅሰው ባለታሪካችን በስራቸው በቀን 80 ሊትር ወተት እያቀረቡ የተሻለ ገቢያ እንደሚያገኙ ትገልጻለች። በቀን እስከ 80 ሊትር እናቀርባለን በወተት ምርት ማለት ነው። እኛም ኑሯችን እየመራን ነው። ልጆች አሉን። ለከተማው በቃ ጥሩ ምርት ጥሩ ወተት እናቀርባለን። ሌላዋ ባለ ታሪካችን ወይዘሮ ጥፍጥ ዘውዱ ትምህርቷን ጨርሳ የቤት እመቤት እንደነበረች ታሪኳን ታነሳለች። መስራትና መለወጥ ህይወትን በአግባቡ ለመምራት አማራጭ የሌለው ጉዳይ መሆኑን የምትናገረው ወይዘሮ ጥፍጥ በሀምሳ ሺ ብር መነሻ ገንዘብና በሁለት ንብ ቀፎ የጀመረችው የንብ ማነብ ስራ አሁን ከስልሳ በላይ ማድረስ ችላለች እኔ መብራት ይዤ ነው አብረን የምንቆርጥ የነበር ከውስጥ ከቤት በጣም ብዙ ንብ ነው የነበሩ። ያትን የነበሩ አሁን ግን ወደ ሀያ ነው የነበር ከቤት ውስጥ ስንሰራ ማለት ነው። አሁን ይህን ነገር አጋጣሚ ስናገኝ እየተበረታታን በጣም ብዙ ቀፎን ያደረግነ የሚገርምሽ፣ ወደ ስልሳ ምናምን ቀፎ እኔ ነኝ የመረኩት። በአመት ሁለት ጊዜ የማር ምርት እንደምታገኝ የገለጸችው ወይዘሮ ጥፍት ከ80 ኪሎ ግራም በላይ እንደምታገኝና በስራው ውጤታማ መሆኗን አጫውታናለች። ዘመናዊ ቀፎ 22 ነው ሽግግር የተሰራ ስልሳ ባህላዊ ሀያ ሰባት ሀያ ሰባት ቀፎ ማለት ነው። የምናገኘው ማሮች ማለት ነው ከዘመናዊ ሰላሳ ኪሎ ሽግግር 35 እስከ 40 ኪሎ ባህላዊ 9 ኪሎ እስከ 15 ኪሎ ነው። ቀማሩም ጥሩ ነገር ነው የምናገኘው ሽያጭም ጥሩ ጥሩ እንቅስቃሴ ነው። ሴቶች በሌማት ትሩፋቱ ተጠቃሚ የሆኑ መምጣታቸውን የጎንደር ከተማ አስተዳደር እንስሳትና አሳ ሀብት ልማት ተጠሪ ጽሕፈት ቤት ኃላፊ መላኩ ደምሌ ተናግረዋል። ከአጋር መንግስታዊና መንግስታዊ ካልሆኑ ተቋማት ጋር በመተባበር ከ1600 በላይ የአቅም ማጎልበቻ ስልጠና መስጠቱን የጠቀሱት ኃላፊው ከዚህ ውስጥም 80 በመቶ ሴቶች መሆናቸውን አብራርተዋል። ዘርፉን በማዘመን ሴቶችን የበለ የበለጠ ተጠቃሚ ለማድረግ እየተሰራ ነው ብለዋል። በምርት ዘመኑ ከ1624 ወጣቶችን እናሳትፋለን ብለን ሴቶችም ወንዶችም ልሞስት አሁን 1482 አቸው አርገን 9 ፐርሰንት ማለት በ2017 አሁን ደግሞ ከዚህ የተሻለ እንፈጽማለን ብለን አሁን ፕሮግረሱ ጥሩ ነው። ከጅምራችን ጥሩ ነገር አለ። ዘርፉን ከማዘመን ውጤታማ ከማድረግ ቢያንስን አመጋገብን አሻሽሉ ምርትና ምርታማነት ሊያሳድግ የሚችሉ ቴክኖሎጂዎችን ከመጠቀም ሰፋ ያለ ተግባር እየፈጸምን እንገኛለን ማለት ነው። ስራ ፈላጊዎች የእንስሳት ሀብቱን ዘርፍ በመቀላቀል ህይወታቸው እንዲቀይሩ የጎንደር ከተማ አስተዳደር እንስሳትና አሳ ሀብት ልማት መምሪያ ድጋፍ እንደሚያደርግ ጠቅሰዋል። ወጣቶች ገቢ ሊያስገኙ በሚችሉ የስራ ዘርፎች እንዲሰማሩ በትኩረት እየሰራ መሆኑን የላይ አርማጮ ወረዳ የእንስሳትና አሳ ሀብት ልማት ተጠሪ ጽህፈት ቤት አስታወቀ። በእንቁላልጣ የዶሮ እርባታ መሰማራት ወጣቶች ተጠቃሚ እንደሚያደርግም ተገልጿል። አዲስ አለማየሁ ተጨማሪ ዘገባ አለው። ወጣት አደላል አጣኔ በማዕከላዊ ጎንደር ዞን ለአርማጮ ወረዳ የበጎ ስራ ዶሮና እንቁላል ልማት ግቢ ትብረት ስራ ማህበር ሊቀመንበር ነው። ማህበሩ በ2016 ዓ.ም ስራ መጀመሩን የነገረን ወጣቱ በ1300 ዶሮዎች ስራ መጀመራቸውን አጫውቶናል። በዘርፉ ተጠቃሚ መሆናቸውንም ያነሳል። ማህበራትና እንስሳት ሀብት ጽፈት ቤት በደንብ አድርጎ ስልጠና ሰጥተው አዋጭነቱና ምን መምሰል አለበት የሚለውን በትክክል ስልጠና ሰጥተውን ወደ ስራ ገብተናል ማለት ነው። በጊዜው 1399 ዶሮዎች አስገብተናል ማለት ነው። ስለዚህ እነዛ ለተከታታይ ለስድስት ወር ያህል እንቁላል ሰጥተዋል። ምንም እንኳን በግላቸው የገበያ ትስስር እየፈጠሩ ምርታቸው ለተጠቃሚዎች እያደረሱ ቢሆንም በባለድርሻ ተቋም የገበያ ትስስር እየተፈጠረላቸው አለመሆኑ እንቅፋት እንደፈጠረባቸው ይጠቅሳል። ቋሚ የገበያ ትስስር አለመኖሩ በባለፈው እንቁላሉ ላይ ተጽዕኖ ሲፈጥርብን የነበረው 201617 ላይ በጣም አስቸጋሪ ነበር። በቀን 1200 እንቁላል እናስጥል ነበር በቀን ነገር ግን ያንን መሸጥ ደግሞ አስቸጋሪ ነበር፣ ፈተና ነበር። የተለያዩ መካኒዝሞችን እየተጠቀምነ እስከ ሁመራ ድረስ መሸጥ ሞክረናል ግን አስቸጋሪ ነበር ያምኑ መጠራት አይችልም ነበር ቋሚ ሆኖ ከተፈታል የገበያ ስሩ ውጤታማ መሆን ይቻላል ማለት ነው የላይ አርማጮ ወረዳ እንስሳትና ሳብት ልማት ጽፈት ቤት ኃላፊ አባት ጌታሁን በጎ ስራ ዶሮና እንቁላል ልማት ግቢ ህብረት ስራ ማህበር በመንግስትና በአለም ባንክ ፕሮጀክት ድጋፍ የተመሰረተ መሆኑን ተናግሯል ዘርፉ ለወጣቶች ስራ እድል ፈጥራ ትልቅ በር መክፈቱንም አንስተዋል አንድ ሚሊዮን 883 583 ብር መስርቶ የተነሳ ነው እዚህ የምታዩትኝ ወደ አምሳ አንድ አባል ያሉት ሁሉም ዲግሪ ሆልደሮች ናቸው እና ሌቭል ፎር ከዛ በላይ ያሉ ናቸው። ስለዚህ ወጣቶችን አልመን የስራ እድል ፈጠራ እየፈጠርንና ወጣቶችም ከዚህ ጥቅማጥቅም እያገኙ እራሳቸውን እየለወጡ የሚገኙበት ሁኔታ ነው ያለው። በዘርፉ በተሰማሩ ወጣቶች የሚነሳውን የገበያ ትስስር ችግር ለመቅረፍ ከአጋር አካላት ጋር ለመፍትሄ እየተሰራ ስለመሆኑም ኃላፊው አስረድተዋል። የገበያ ትስስር እንግዲህ ማህበራት አለ፣ የተደራጀ ንግድ ጽሕፈት ቤት አለ፣ የገበያ ትስስር ይፈጥራል። የአስተዳደር ምክር ቤቱ ተሽከርካሪ በመመደብ ወደ ጎንደር ከተማ ወስደን እንዲሸጡ የተደረገበት ሁኔታ አለ። ደሮ ላይ ቢቆዩ መኖ ይሻማሉ እንጂ ስጋ እየጨመሩ ስለሚሄዱ፣ እንቁላሉም የራሱ የማቆያ ጊዜ ያለው በፍሪጅ ይቆያል እንጂ ያን በተመለከተ የሚሰራ ስለሆነ ብዙም የምንከስርበት ሁኔታ የለም። በቀጣይም በላይ አርማጭ ወረዳ በእንስሳትና ሰብል ልማት ዘርፍ የተሰማሩ ዜጎች ከማስፋፊያ ቦታና ከብድር አቅርቦት ጋር በተያያዘ የሚያነሷቸውን ጥያቄዎች ለመፍታት ከአገር ተቋማት ጋር እንደሚሰራ ጽሕፈት ቤት ኃላፊው ጠቅሰዋል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀ ነው። ዜና እዚህ ላይ ያጠናቀናል። ከዜናዎቹ ጋር መቤቱ ነኛ አብሬያችሁ ቆይታ አደረግኩ። ጤና ይስጥልኝ።